በስተ መጨረሻም ነጻነት በሩታ ላይ ያደረጉት ግፍ ሰላም ነሳይ ብላይ ያለቀሰች። መታለ ሩትዬ ያለችበትን ሁኔታ ሳውቃለች። እንደዚሁም ለአንዳንድ ንገሩ ባይ ሰዎች እስከ አንገታቸው ድረስ ነው የነገረቻቸው። ደግ ያደረግሽ ሩትዬ። በመጀመሪያ ስለመጣ የተለያዩ ደስ ብሎኛል። ሲቀጥል በዚህ ሰዓት ለሩታ የሚገባት አሁን ያለችበት ሁኔታ ነው። ቤተሰቦች በእርግጥ የትም ትሁን የትም፣ የእሷ ደስታና የእሷ ሰላም ነው የሚፈለገው ማለት ከባሏ ጋር ከምትወዳቸው ሰዎች ጋር ሆና ያላገኘችውን ደስታ ያላገኘችውን ሰላም ዛሬ በጣም ሰላም ነኝ በጣም ደህና ነኝ ብላ ስትናገር እንዴት ደስ እንዳለኝ። እኔ ብዙ ጊዜ ይቆረቆረ የነበረ ስላችሁ፣ አብርሽ ምን ነክቶት ነው መጀመሪያ ለልጁ እናት ለሩታ ነው። እሷ ሰላም እንድትሆን የእሷን ፍላጎት ነው ማሟላት ያለበት እንጂ ከውጭ ለሚመጡ ሰዎች እነዛ ሰዎች ማልቀስ የለባቸውም የሆነ ነገር መሆን የለባቸውም ብሎ ድምፁን ከፍ አድርጎ ሩታ ላይ መናገር የለበትም። ብዙ ጊዜ የምለው ነገር ነው። ቤተሰቦች ሰዎች በርግጥ ቪዲዮ መስራት እየተወሰነ ጊዜ አቆሜ ነበር፣ ቢዚ ስለሆን ሁሉ ግን ቪዲዮአቸውን ከማየት ወደ ኋላ አልልም። እና በሳጫለው ለምንድነው እንደዚህ የሚያደርገው? ማለት መጀመሪያ ቅድሚያ ለሩታ ለራሱ ነው መስጠት ያለበት። ሻወር የሚጀምረው ከራስ ነው አይደለም? መስተካከልም ካለበት ካብሮች ጋር የምኖረው ሩታ ናት። እንደዚህ ማድረግ የለበትም ብዬ እል ነበረ። ያው ሩታ ከሄደች በኋላ ቢሆንም የገባው አይታችኋል። ትናንትና ምን እንደተፈጠረ ያዙ ልቀቁኝ፣ ሩታን አምጡልኝ፣ የት ነው ያለችው ያለ ብዙ ነገር ሲያደረግ ነበረ። ግን ግን ሩታ የሄደችው ቤተሰብ ጋር አይደለም። ግን ደግሞ ያለችበትን ቦታ ለማንም ማሳወቅ አትፈልግም። አሁንን የምፈልገው እሷ ሰላም መሆኗን፣ ደህና መሆኗን ማለት መረጋጋቷን በዚህ ሰዓት አንድ ሴት ነፍሰ ጡር የምትሆን ተሆነች እንክብካቤ ያስፈልጋታል። ሰላም ያስፈልጋታል። ማለት ለሷ ብቻ ሳይሆን ላረገዘችው ልጅ ራሱ ያስፈልገዋል ሰላም። እንደ ቤተሰብ ሁሉ ጊዜ ማርቀስ፣ ብዙ ጊዜ አይታችሁ ከሆነ ቪዲዮ ሲሰሩ ወይ የሆነ ተበሳይታ ወይ ደስ የሚል ፊት አታዩም ነበር አይደለ? ሰሞኑ ሲሰራ። ዛሬ ግን ስቃ፣ ፈገግ ብላ ነው የገባችሁ። በጣም ደህና ነኝ። ውስጤን እንዴት ላሳያችሁ? በጣም ደስተኛ ነኝ። አሁን ያለሁበት ተረጋግቻለሁ። ለልጄም ለእኔም ሰላም እየተሰማኝ ነው ሲቀጥል በጣም ደስ አለ ቤተሰብ። ሲቀጥል ደግሞ አንዳንድ ንገሩኝ ባይ ሰዎች አሉ። ኔ ግርም እኮ ነው የሚለኝ፣ ማለት ለአንድ ወገን ብቻ አግዘው የሚናገሩ። ትዳር ቀልድ አደለም። ሩታ ትዳሯን ትታ መሄዷ አሪፍ ነው ወይደም ትክክል ናት እያልኩ አደለም። አንዳንድ ጊዜ ግን ምርጫ የሚባል ነገር አለ። ማለት በቃ በዚህ ሰዓት ሰላም እኮ ነው የምትፈልገው። ትዳሯን ለጊዜው ለጊዜው ቢሆን የሆነ በቃ እንዴት ነው እስቶባ አርጋ ሰላሟን ማግኘት አለባት። አብርሽም ደግሞ ያ ነገር እንዲገባው መሆን አለበት ማለት በዚህ ሰዓት አሁን ሩታ ከቤቱ ለቃ ስትሄድ ካልገባው መቼም ሊገባው አይችልም። እና የሱ አለመኖር እሱ እንዲገባው እንዲረዳው ይሆናል። ገባችሁ አይደለ? እና ቤተሰቦች የትዳሯን ትታ መሄዷ ምርጫ ባይሆንም ግን ደግሞ አማራጭ ካጣች ምንም ማድረግ አችልም። በዛ ተንተርሰው አንዳንድ ሰዎች አሉ። ወንድ ሁን፣ አብርሽን፣ ወንድ ሁን፣ ቁረጥ፣ ወስን፣ እሷን ማማከር የለብም እያለ ወንድሙ ታውቃላችሁ። ና ዛሬም እያስናናኝ ነበር። በነገራችን ላይ አንዳንድ ጊዜ እንደው ኃይለኛ ቃላት ቢናገር ምን ያስቀኛል። ይሄ ግን ተጤናው ነው ወይንስ እንዴት ነው እያልኩኝ ግራን የሚገባኝ ብቻ። ለእነሱ ለኤፊና ለአብርሽ እንግዲህ ጥግ ድረስ ነግራችኋለች፣ ከገባችሁ ማለት ነው ና የድሮ መልካምነታችሁን አምናለሁ። አሁን ያላችሁበት ሁኔታ ግን ጥሩ አይደለም። ለእናንተም በትዳር ላይ አትግቡ። ሰርግ የሚባለው ነገር ደግሞ እኔና አብርሽ ሰላም ካልሆንን ሰርጉ ለማን ነው እያለች ነው። አብርሽም ታውቃላችሁ፣ ሳጥ ምንድነው፣ እርግዝናው ግፍት ሳይል ፕሮግራሙ መደረግ አለበት እያለ ነው እየተጨነቀ ያለው። እረ መጀመሪያ ቅድሚያ ሰላም ነው የሚሻለው። አባቴ አንተና ሷ ሰላም ስትሆኑ ነው ለሌላ መጨነቅ ያለባችሁ። እንደዚሁም ደግሞ ነፃነት ዛሬ እያለቀሰች መታለች ማለት፣ በሩታ ቦታ ሆኜ ራሴን አሰብኩትኝ። አርግዤ የሆነች ሴት መታ ባልሽ በቃ የኔ ነው ብት ላይ ምን አይነት ስሜት ይሰማኛል? በጣም ከባድ ነው። ሩታ እንዲያውም ቻይናትኝ። እኔ ብሆን አል ስለማይችል የሚያደረግኩን ነገር ስህተት ነው እያለች እያለቀሰች መታለች። ይሄ ነገር ግን ዛሬ ነው የገባች ነፂ እውነት ዛሬ ነው ትዝ ያለሽ፣ ሩት አርጉስ መሆኗን? እንደገና ደግሞ የምታረጊው ነገር ስህተት መሆኑ ዛሬ ነው ትዝ ያለሽ? በእርግጥ ያው ተጠያቂው አብርሽ ነው ብላለች፣ አብርሽ በቃ እሱ ነው በሁለታችንም ህይወት የተጫወተው እያልሽ ነበረ። ለማንም አንቺም እንኳንም ስህተትሽን አወቅሽ። አሁን መተሽ ሩታን ይቅርታ ብትያት እኮ ይቅርታ ታደርግልሻለች። አሁንም እኮ እያልሽ ያለሽው እኔ ይቅርታ የምጠይቀው ሩታን ሳይሆን አብርሽን ነው እያልሽ ነው። እና ለማንም ለይቅርታ ጊዜ አይረፍድም፣ በማንኛውም ሰዓት መተሽ ይቅርታ ጠይቂያት። በእርግጥ ሩታ አሁን ያለችበት ሰላም ነው ሊቀጥል ቀጣይ፣ ደግሞ አብርሽም ያለበትን የቆመበትን የሚያደርገውን ነገር ቆም ብሎ እንዲያስብ ይረዳዋል ብዬ አስባለሁ። አንዳንድ ጊዜ ሰው ካልሄደና ካልሞታ አይመሰገንም ይባላል አይደለ? ካጠገባችሁ ራቅ ካላለ በቃ ማለት ጥቅምና ጉዳቱን አታውቁትም። እና ለትዳር ሪስፔክት ይኑርህ አብርሽ ብዬ መልእክቴ ነው። ቤተሰቦቹ ላይክና ሼር እያደረጋችሁ አድርሱልኝ ባባይ።